በድምፄ መስፈን እንደምፈልግ ጠየኳቸው። በጣም ቀጭን ነበርኩ። እናም ትችያለሽ ወይ ብለው ጠየቁም። እኔም እሞክራለሁ አልኩ በማለት ማህሙድ ይናገራል። አልጠላሽም ከቶ የሚለውን ዘፈን በሚዘፍንበት ሰዓት የኮንጎ ዘማቾች በቦታው ነበሩ። እናም አስደነቃቸው። ሰላም ውድ የኢትዮጵያ ዴሊ ተከታታዮች፣ እናንተን ያዝናናሉ፣ ትምህርት ያስጨብጣሉ ያልናቸውን መረጃዎች ይዘን መተናል። እንደተለመደው ላይክ ሼር፣ እንዲሁም ለቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ባክብሮት ስንጠይቅ ወደ እለቱ መሰናዷችን እናልፋለን። በኢትዮጵያ የሙዚቃ ታሪክ ውስጥ አሻራቸውን መጣል ከቻሉ ስመጥሩ ዘፋኞች ውስጥ አንዱ ማህሙድ አህመድ ነው። በኢትዮጵያ ዘንድ ተወዳጅነትን፣ ተደናቂነትና ተፈቃሪነትን ማትረፍ የቻለ ፈርጥ እንደሆነም ብዙዎቹ ያምናሉ። ሙሉ ሕይወቱን በሙዚቃ ያሳለፈው ማህሙድ በሙዚቃው ይተነፍሳል ይናገራል ሰውን ያዝናናል። ከአርባ ዓመት በላይ በቆየው የሙዚቃ ህይወቱ የተለያዩ ትውልድን በሙዚቃው አንድ ላይ ማምጣት የቻለ ትልቅ አርቲስት ነው። በተለያዩ ኮንሰርቶች በሚዘፍንበትም ወቅት በተለያዩ እድሜ ክልል የሚገኙ ሰዎች ብሔራዊ መዝሙር በሚመስል መልኩ አብሮት በመዝፈን በዘፈኑ አንድነትን ያሳያሉ። ማህሙድ የዝና ጣራ ላይ መድረስ ችሏል። በህዝብ ዘንድ ከመወደዱም ከመፈቀሩም በተጨማሪ በተለያዩ ዓለም አቀፍ መድረኮች ላይ ዝናውን አኝቷል። የሰዎችን ልብ ከማሸነፍ በተጨማሪ ከኮንሰርቱ በፊት ትኬቶቹ ተሽጦ የሚያልቅበት አጋጣሚ ተደጋጋሚ ነበር። የተለያዩ ሽልማቶችን ለማሸነፍም ችሏል። ከእነዚህም ውስጥ አንዱ የቢቢሲ ወርልድ ሚውዚክ አዋርድ አንዱና ዋነኛው ነው። ምንም እንኳን ይህን ያህል የጣራ ዝና እንኳን ቢሆንም ትሑት፣ ሰዎችን የሚያከብር በቀላሉ የሚግባባ ሰው ነው። ባለፈው ሳምንት ረቡዕ ነበር የሰላም ዓለም አቀፍ ሙዚቃ ፌስቲቫል አካል ሆኖ ከያሬድ የሙዚቃ ትምህርት ቤት ተማሪዎች ጋር ሙዚቃ ህይወቱን ያሳለፈው ያካፈለው አዳራሹ በተማሪዎች ተሞልቶ ነበር። ለብዙዎች ማህሙድን ማየት ትልቅ ነገር ነበር። በተለይም በአካል ተገኝተው ከነርሱ ጋር ማውራቱ እንደ ድልም ነው ያዩት። በሚያስደንቅ ሁኔታ ግን ማህሙድ በስሜት ተሞልቶ ከተማሪዎቹ በላይ ያለቀሰበት ሁኔታ ታይቷል። በሳግ በተቆራረጠ ድምፅም እዚህ ቦታ ላይ መገኘቱ ለእርሱ ልዩ እንደሆነም ተናግሯል። ለመጀመሪያ ጊዜ ነው ከተማሪዎች ጋር ስለ ሙዚቃ ህይወት ይሰውራል ዛሬ በሞትም ምንም አይመስለኝም። በጣም እድለኛ ነኝ። እግዚአብሔርም በሕይወቴ ያቆይኝ ለዚህ ይመስለኛል ብሏል። ማህሙድ ከልጅነቱ ጀምሮ ያጋጠመውን ውጣ ውረድ በማስታወስ አሁን ያለበትን ደረጃም እግዚአብሔርን በማመስገን ተናግሯል። ማህሙድ የትውልድ ስፍራና ሙዚቃንስ እንዴት ጀመረ? የተወለደው ሚያዝያ 30 በ1933 ዓ.ም አዲስ አበባ መርካቶ በአሜሪካን ግቢ አካባቢ ነው። ስራን ሆነ ህይወትን በራሱ መጋፈጥ የጀመረው ገና በህፃንነቱ ነው። አባቱ በሚሰራበት ግሪክ ክለብ አብሮ በመሄድ ቅርጫት ኳስና የቴኒስ ሜዳዎች ላይ ይሰራም ነበር። በስድስት ዓመቱም ሊስትሮ ሆኖ መስራት ጀመረ። በትምህርት ቤት ቆይታዬ ብዙ ጎበዝ አልነበርኩም ብሎ ይናገራል ፈገግ በማለት ቤተሰቦችን ራሱ መርዳት እንዳለበትም የተረዳው ገና በህፃንነቱ ነበር። የሙዚቃ ህይወቱን ሀ ብሎ የጀመረው አንድ ክለብ ውስጥ ሳንድዊች እንዲያቀርብ በተቀጠረበት ጊዜ ነው። እንዳጋጣሚ ሆኖ በዚያው ክለብ ውስጥ ጥላሁን ገሠሠ ይዘፈንበት የነበረው ቦታ ነበር። በአንድ አጋጣሚም ሁሉም ድምጻውያን ወደ ድሬዳዋ ሄደው ሙዚቀኞች ያለ ድምጻዊ እየተለማመዱ ነበር። የተፈራ ካሳን አልጠላሽም፣ ከቶን የተዘራን ይህም ማለለካንና የጥላውን ዘፈንን እየተለማመዱ ነበር። በድምፅ መስፈን እንደሚፈልግ ጠየቃቸው። በጣም ቀጭን ነበርኩ። እናም ትችያለሽ ወይ ብለው ጠየቁ። እኔም እሞክራለሁ አልኩ፣ በማለት ማህሙድ ይናገራል። አልጠላሽም ከቶ የሚለውን ዘፈን በሚዘፍንበት ሰዓት የኮንጎ ዘማቾች በቦታው ነበሩና አስደነቃቸው። እንደገናም እንዲዘፍን ተጠየቀ። የክለቡ ባለቤት በቦታው የነበረ ሲሆን አድናቆት በተሞላ ድምፅ ያለህ ያለህ በጣም ጥሩ ነው መዝፈን ትችላለህ እንዳለው ማህሙድ ያስታውሳል። በዚህም አጋጣሚ ከአስተናጋጅነት ወደ ዘፋኝነት ተቀየረ። የቤቱ ባለቤትም ሙሉ ልብስ ገዛለት። ጥላሁንና ሌሎች ዘፋኞች በተመለሱበት ወቅት የእሱ መዝፈን በጣም ያስገረማቸው የግጥም ደብተርም ሰጡት። መስፈን የጀመረው የተለያዩ ዘፋኞችን ሙዚቃ ነበር። በዚህም ክለብ ነበር አላወቅሽልኝም የሚለው የመጀመሪያ ዘፈኑ የሆነው ግጥምም የተሰጠው። ክቡር ዘበኛ መቀጠር ፍላጎት የነበረ ሲሆን መጀመሪያ ግን ፖሊስ ኦርኬስትራና ምድር ጦር ለመቀጠር ጠየቀ። በተለያዩ ምክንያቶች እንደማይቀጥሩት ነገሩት። መቶ አለቃ ግርማ ሀድጉም በኋላ ሻለቃ ክብር ዘበኛ መቀጠር ይፈልግ እንደሆነ ጠየቁት። እሱም ተስማማ። ከመቀጠሩ በፊት ግን በህዝቡ ፊት ዘፍኖ ማለፍ ነበረበት። በዚያን ጊዜ የነበረውን እያንዳንዱን ጥቃቅን ነገር በጥልቅ ያስታውሳል። የታምራት ሞላን ተስፋት ጥቁረጪ፣ እንዲሁም አላወቅሽልኝንም ሲዘፍን የተመልካቹ መልስ ለየት ያለ ነበር። የኤልቪን ፕሪንሲሊን ዳንስም እየደነስኩ ነበር፣ እናም የተመልካቹ መልስ የማይታመን ነበር በማለት ማህሙድ ይገልጻል። መቶ አለቃ ግርማም ወታደር ሆኖ እንዳይቀጠር መከሩት። የክብር ዘበኛ ሰዎችን በወታደርነት ሙዚቀኝነት 120 ብር እንክፈልህ ብለው ጠየቁት። እሱ ግን ባለመስማማቱን በሙዚቀኝነት ብቻ በ1955 አመተ ምህረት አካባቢ ተቀጠረ ለ11 ዓመታት ያህል በዚህም ቦታ ሰርቷል። ለዚህ ያበቃኝ የማውቀውን ነገር ሁሉ ያስተማረኝ ለእኔ ወንድሜ ጥላሁን ገሰሰ ነው። ሌሎች ሙዚቀኞች እንዲሁ በእኔ ላይ አሸራ ጥለዋል ይላል መሀመድ። በዚያን ወቅት ሙዚቀኞች አንድ ላይ ይሰባሰቡበት የነበረው ብዙ አጋጣሚዎች ነበሩ። ከነዚህም ውስጥ ክቡር ዘበኛ ይሰራ በነበረበት ወቅት አዲስ አበባ ዩኒቨርሲቲ ውስጥ ይደረግ በነበረው የሙዚቀኞች ውድድር አንዱ ነው። የተለያዩ ባንዶች እንደ ምድር ጦር፣ ክቡር ዘበኛ፣ የፖሊስ ኦርኬስትራ ባንዶች ከድምፃዊኖች ጋር ይመጣሉ። እያንዳንዱ ድምፃዊም አንድ ወይም ሁለት ዘፈን ይዘፍናል። ይህም ለሙዚቀኞች ጥሩ አጋጣሚ እንደነበር ይናገራል። ከአስራ አንድ ዓመታት ቆይታም በኋላ በተለያዩ ክለቦች መስራት ጀመረ። ለዚህም ምክንያቱም የነበረው ያገኘው የነበረው ስልሳ ብር አምስት እህቶችንና ወንድሞችን በአጠቃላይ ቤተሰቦችን መደገፍ አልቻለም። በወቅቱ አባቱ ስራ ያልነበራቸው ሲሆን እናቱ ብቻ ነበር የምትሰራው። መጨረሻ ላይ ከክብር ዘመኛ በለቀቀበት ወቅት ደሞዙ 250 ብር ደርሶ ነበር። ከዚያም ከአይቤክስ ባንድ ጋር ተጠቃሎ ራስ ሆቴል ተቆጥሮ መስራት ጀመረ። በሙዚቃ ህይወት ውስጥ ብዙ ውጣ ወረዶችን እንዳሳለፈም የሚናገረው ማህሙድ ዘፈኑ ለሙዚቀኞችም ሆነ ለሙዚቃ እድገት የተመቻቸ እንደሆነ ይገልጻል። የሚናገረው ከሆነ ይሄ እድገትም የተገኘውና እዚህ መድረስ የተቻለው በድሮ ሙዚቀኞች መስዋዕትነት ነው። እነዚህ ሙዚቀኞች አሻራቸውን ጥለው ማለፍ ችለዋል የሚለው ማህሙድ በዚያን ጊዜ የነበሩት ሙዚቀኞች ምንም እንኳን ችሎታ ቢኖራቸውም የሙዚቃ ትምህርት ቤት አልሄዱም። የዚያን ጊዜውንም በማስታወስ ለሙዚቀኞች እንዴት ከባድ እንደነበር ይናገራል። ሚዋየውም እንዴት እንደናቀ እንደነበር ያስታውሳል። በ1963 ከአይቤክስ ባንድ ጋር ራስ ሆቴል በሚሰራበት ወቅት ኩሉን ማንኳለሽ፣ አምባሰል፣ ችባይ ሞላ ሞገባና፣ አልማዝ መን እዳ ነው የመሳሰሉ ዘፈኖችንም ይዘፍን ነበር። እነዚህ ዘፈኖች ከእያንዳንዱ ወገኖች ከፍተኛ ትችትም አጋጠመው። የድሮ ዘፈኖች በአዲስ መልክ ትጫወታለህ ለማለት አንድ ጋዜጠኛ ፍራሽ አዳሽ ብሎ የጠራውን አጋጣሚ አሁንም አይድረሰውም። አላዘንኩም የድሮ ዘፈኖች አዲስ ህይወት በመስጠት ይዘፍኛለሁ። ፍራስም እንደ አዲስ ይታደሳል ይታኛበታል፣ ይላል ማህሙድ። ከዚያም በተጨማሪ አባይ ማዶ ደኑን ጥሰሽ እና እየተነበርሽ የሚለውን ዘፈኖችንም በተለያዩ ሬዮት ዓለም ያስተላለፈበት በሚለው ተወቅሶ ነበር። ማህሙድ አህመድ ዓለም አቀፍ ዕቁን ነው። በሚያዝያ ወር 1976 ዓ ም የፈረንሳይ የቲያትር ቡድን አባላት በመላው አፍሪካ በሚገኙበት የፈረንሳይ የባህል ማዕከላት እየተዘዋወሩ የተለያዩ ትርኢቶችን ያቀርቡ ነበር። በዚህ ወቅት የፍራንሲስ ፋልሴቶ የቅርብ ወዳጅ የነበረው አንድ ፈረንሳዊ ቲያትር ቡድኑ ጋር በስቴጅ ማናጀርነት ወደ አዲስ አበባ ይመጣው። ይህ የፍራንሲስ ወዳጅ ታዲያ በአዲስ አበባ ጎዳና ሲዘዋወር የማህሙድን ሙዚቃ በጎዳናው ላይ ሰማና ይወደዋል። በጊዜው ደግሞ ፍራንሲስ ፋልሴቶ እና ጓደኞቹ ከመላው ዓለም የኢትዮጵያ ሙዚቀኞች በመሰብሰብ አብሮ ማዳመጥ፣ መወያየት እና ፉክክር ያደርጉ ነበር። ይህ ፈረንሳዊ የመድረክ ባለሙያ ታዲያ የማህሙድን ሙዚቃ እንደሰማ ወዲያው ወደ ሙዚቃ ቤት ይገባና ሸክላውን በመግዛት ወደ ፈረንሳይ ሲመለስ ለፍራንሲስ ይሰጣል። ፍራንሲስም ከወዳጆቹ ጋር ሙዚቃን በመስማት ይጀምርና እጅግ በጣም የተለየና በጣም አዲስ አይነት ሙዚቃ ይሆንበታል። ወዲያውም ያንን ሙዚቃ በበርካታ ካሴቶች ይቀዳና ለሚያውቃቸው የሬዲዮ ፕሮግራሞች አዘጋጆች፣ ዲጂዎችና የሙዚቃ ተንታኞች ይልክላቸዋል። በሚቀጥሉት ጥቂት ቀናቶች ታዲያ ከሁሉም ያገኘው ምላሽ እጅግ የሚያስደንቅ ነበር። ከየት ይህን ሙዚቃ እንዳመጣውና እጅግ በጣም እንደወደዱት እንዲህ ያለ የሙዚቃ ሰምተው እንደሚያውቁ ይገልጹለታል። በእንዲህ ያለ ሁኔታ ነበር ከማህሙድ ጋር ለመስራት የወሰነው። ይህም በሆነ በወሩ ወደ ኢትዮጵያ በመምጣት ማህሙድን ፈልጉ በማግኘት በርካታ ስራዎችንም ሊሰሩ ችለዋል። ይህ አጋጣሚ ነበር ኢትዮቪክስን የተሰኙትን እነዚህን 30 አልበሞች እንዲወጡ ምክንያት የሆነው። ለመጀመሪያ ጊዜ የኢትዮጵያ ሙዚቃን የሳተመው የውጭ ሀገር አሳታሚ ክሬመርስ የተባለው የቤልጂየም ሬካርድ ሌቡል የማህሙድን ሁለት ዘፈኖች የያዘ ኤልፒ በ1976 ዓ.ም አካባቢ አሳተመ። በወቅቱ ይህ ሬካርድ በጣም ጥሩ የሚዲያ ዳሰሶችንም አግኝቶ ነበር። ኒውዮርክ ታይምስ ጨምሮ የዓለም ምርጥ አስር ወልድ ሚውዚክ ቻርት ውስጥም ለመግባት ችሎ ነበር። ይህም ማለት እንግዲህ ከፍራንሲስ ፋልሴቶ በፊት መሆኑ ነው። ነገር ግን በአልበሞቹ ደረጃ እንዲህ ዓለም አቀፍ መድረኮች ላይ በመጫወት እና በመላው ዓለም ሙዚቀኞች ተደማጭነትን እንዲያገኙ ያደረገው ፍራንሲስ ፋልሴቶ ነው። ለዛሬ የነበረን ዝግጅት ይህን ይመስል ነበር። አብራችሁን እስከ መጨረሻው ደቂቃ ድረስ ስለቆያችሁ እያመሰገንን፣ ሌሎች የኢትዮጵያ ዴይሊ ዝግጅቶችን እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንደረሳያለን። ለዛሬ እዚህ ላይ እናበቃለን። ፕሮግራሙን ስመራ የነበርኩት እኔ ማቴ አስታደሰ ነኝ። መልካም ጊዜ።